በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የተወደዳችው የተወደዳቸው የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ሰላም ላችኋለሁ። እንደምን ዋላችሁ? እንደምን ለይሳ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምረትና እንደ ቸርነት ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማነተዋት ንጽተ ንጹሐን ቅድስተ ቅዱሳን ቅድስተ እናታችን ድንግል ማርያም ዘላለማዊ ስሟ እየተመሰገነ ይሁንል። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው መጋቢት 27 ቀን መድኃኔ ዓለም እያልን የጌታችን የመድኃኒታችን የኢየሱስ ክርስቶስን ጥንተ ስቅለት በታላቅ ድምቀት እናክብራለን እና ይህንን ክብረዋል ስለምንድ ነው እናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገጽን ዘንድ የእርሱ መልካምና በጎ ፍቃዱ ይሆነልን። የአባታችን የንጽሕተ ንጹሓን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳኢነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ መጋቢት 27 ቀን መድኃኔ ዓለም እያለን በታላቅ ድምቀት የጌታችን የመድኃኒታችን ኢየሱስ ክርስቶስን ጥንተ ስቅለቱን እናከብራለን። ይህንን ክብረዋል ስለምንድኑ የምናከብረው በዚህ ዕለት ምን የተፈጸመበት ዕለት ስለሆነ የሚለውን ስንመለከት የዓለም መድህን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም በነሳው ስጋ በቀራኔው መስቀል ላይ ተሰቅሎ ሕይወቱን ለዓለም ቤዛ አድርጎ የሰጠበት ቀን ስለሆነ ነው። መጋቢት 27 ቀን ማለት ነው። ይህ ቀን ታዲያ ስለ ክርስቶስ ሕማም ስለ ክርስቶስ መከራ ስለ ነገረ መስቀሉን ስለሞቱ ስለ ሞቱ የተነገሩ ትንቢቶችና ምሳሌዎች ሁሉ የተፈጸሙበት ሰማዊ አምላክ ስለ ሰው ልጆች ፍቅር ሲል ልዩ ልዩ መከራዎችን የተቀበለበት እንደዚሁም ደግሞ በሞቱ ሞትን ሽሮ የአዳምን ዘር ሁሉ ከሞት ሞት ያዳነበት ለዓለሙ ሁሉ ፍቅሩን የገለጸበት በመስቀል ላይ ባፈሰሰው ደሙም ደግሞ ዓለምን ነፃ ያወጣበት በአጠቃላይ በዚች ቀን አስራ ሶስቱን ህማማተ መስቀል በትዕግሥት ተቀብሎ ቅድስ ነፍሱን ከቅዱስ ሥጋው በገዛ ፈቃዱ የለየበት የስቅለቱና የሞቱ መታሰቢያ ዕለት ነው ማለት ነው። ለዚህም ጥንተ ስቅለት ተብሎ ይጠራል ማለት ነው። ንስዮን እግዚአብሔር ታዲያ በዓሉም ደግሞ መድኃኔ ዓለም እየተባለ ይጠራል። መድኃኔ ዓለም ተብሎ ስለምንድነው የተጠራው? መድኃኔ ዓለም ማለት የስሙ ትርጉምስ ምን ማለትን የሚለውን ስንመለከት ደግሞ ክርስቶስ ማለት መሲህ ማለት እንደሆነ ኢየሱስ ማለት መድኃኒት ማለት እንደሆነ፣ አማኑኤል ማለት ደግሞ እግዚአብሔር ከኛ ጋር ነው ተብሎ እንደሚተረጎም ሁሉ መድኃኔ ዓለም ማለትም ደግሞ ዓለምን ሁሉ የሚያድን የዓለም መድኃኒት ማለት እንደሆነ ከቅዱሳት መጽሐፍት እንረዳለን ማለት ነው። አስተውል፣ እግዚአብሔር ሰዎች ዓለም የዳነውም ደግሞ በመስቀሉ ላይ ባፈሰሰው ደሙና በሞቱ አማካኝነት በተገኘው ጸጋ ነውና የጥንተ ስቅለቱና የመስቀሉ ሚስጥር ዓለምን የማዳን ሚስጥር ስለሆነ የጥንተ ስቅለቱ መታሰቢያ በዓል በሚከበርበት በመጋቢት 27 ቀን ምእመናን ሁላችን በቤተ ክርስቲያን በመገኘት በእርሱ ደም ዓለም የዳነ መሆኑን በሚገልጠው ስሙ መድኃኔ ዓለም በተሰኘው ስሙ እየተማጽንንና ዓለምን ለማዳን የተቀበለውን መከራ መስቀል እያስታወስን እያስብን በዓሉን በድምቀት እናከብራለን። አዎ፣ የጌታችን መከራ ስቃይ መቀበል ቢያሳዝነንም እንኳን ጌታችን ለእኛ ያደረገልን ነገር ግን ደስ ያሰኛልና ደስ እያለን ስለማይነገር ስጦታው እግዚአብሔር አምላክን እናመሰግናለን። አዎ፣ ከጨለማ ወደ ብርሃን የወጣንበት፣ አዎ፣ ከስራታችን የተፈታንበት አዎ ከዲያብሎስ ግዞት ነፃ የወጣንበት ዕለት ነውና ይህንን ዕለት ደስ እያልን እናከብራለን ማለት ነው። አዎ መጋቢት ሃያ ሰባት ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ጥንተ ስቅለቱ የሚታሰብበት ቀን ነው። ይሁን እንጂ ታዲያ ሊቃውንተ ቤተ ክርስቲያን በዲሜጥሮስ ቀመረ መሠረት አጽዋማትን በጠበቀ መልኩ ከትንሣኤ በዓል በፊት ያለውን አርብ ስቅለት ተብሎ እንዲከበር ሥርዓት ሰርተውልናልና ከትንሣኤ በፊት ያለውን አርብ ስቅለት እያልን በስግደት እንደዚሁም ደግሞ በአክፍሎት እናከብራለን ማለት ነው። በጾም ጭምር እናከብራለን ማለት ነው። መጋቢት 27 ቀንን ደግሞ ይህ መጋቢት 27 ቀን በአብይ ጾም ስለሚውልና ይህ የአብይ ጾም ወቅት ደግሞ ሐዘን እንጂ ደስታ ስለሌለ በዓል መክበርም ስለማይፈቀድ ወደ ጥቅምት 27 ቀን ትዘዋውሮ ደስ ብሎ እንድናከብረው ቤተ ክርስቲያናችን ስርዓት እንሰርታልናለች። ለዚህ ነው ጥቅምት 27 ቀን ጥንተ ስቅለቱ እያለን ይህንን ክብር በዓል የምናከብረው ማለት ነው። አሁን አሁን ግን በአንዳንድ አድባራት ይህ ክብር በዓል እየተከበረ ስለሆነ፣ ይህም ብቻ ሳይሆን ደግሞ መጋቢት 27 ቀን ምንድን ነው የተፈጸመው የሚለውን ሁላችንም እናውቅ ዘንድ ይህንን አስተምሮ እንማማር ዘንድ ይዘን መተላል ማለት ነው። ያስበሉ ምናልባት ጥቅምት 27 ቀን አክብረናል ስለዚህ ለምንድን ነው አሁን እያሉ ግራ የሚገባቸው ሰዎች ስላሉ ነው ይህንን ያነሳሁት ማለት ነው። ታዲያ መጋቢት 27 ቀን የሚከበረውን የመድኃኒዓለምን በዓል ጥንት ስቅለቱ ነው ብለን ስንናገር፣ የስቅለቱን መታሰቢያ በዓል ስናከብር፣ በዚህ ቀን በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የተፈጸሙትን ጽዋተ መከራዎችና እርሱ በመስቀል ላይ ያለ በሰማይና በምድር መካከል የተፈጸሙትን ተአምራት አብረን ልናስባቸው፣ ልብም ልንላቸው ያስፈልጋልና። ይህንን ከብዙ በጥቂቱ አጠር አድርገን እንመለከታለን ማለት ነው። እስውል እግዚአብሔር ሰዎች፣ ታዲያ በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ከደረሱት መከራዎች መካከል ጥቂቶቹን አንስተን ስንመለከት የአይሁድ መማክርት የመከሩት ከንቱ ምክርና በዕለተ ረቡዕ እንደዚሁ በአይሁድ ሸንጎ የተወሰነበት ጠማማና የተዛባ ፍርድ የመጀመሪያው ሕማም ነው፣ ጽዋትወ መከራ ነው። አስበሎ እግዚአብሔር ተቦ ንጹሕ የሆነውን አምላክ ወንጀለኛ ነው ብለው ፈረዱበት። ከሰሱት፣ የሐሰት ክስ ከሰሱት። አዎ ጌታችንን በፍርድ አደባባይ አቆሙት። ንጹሕ ሆኖ ሳለ ምንም ኃጢአት ሳይገኝበት ሳለ እርሱን ኃጢአተኛ ነው ብለው ጠማማ ፍርድ ፈረዱበት። በለተረቡ እነዛ የአሁድ መማክርት ተሰብስበው ሰኞ ተሰብስበው ተማከሩ። ምክራቸው ፍሬ አላፈራም። ማክሰኞ ተሰበሰቡ። ምክራቸው ምክራቸው ፍሬ አላፈራም። በዕለተ ረቡ ግን ምክራቸው ፍሬ አፈራና ውሳኔ ወሰኑ። ምን የሚል ውሳኔ ነው የወሰኑ ስንል ታዲያ ጌታችን መገደል እንዳለበት ወሰኑ። ያንን ውሳኔ ደግሞ ፍርዱን ቀላል እንዲሆንላቸው ያደረገላቸው ሰኞና ማክሰኞ መግባባት ያልቻሉበትን ነገር እንዲግባቡና ቀላል አድርጎላቸው ይህንን ውሳኔ እንዲወሰኑ ያደረጋቸው የአስቆሮቱ ይሁዳ ነበረ። አዎ የአስቆሮቱ ይሁዳ በመካከላቸው ተገኝቶ ጌታችንን በሰላሳ ዲናር አሳልፎ ሊሰጣቸው ከእነርሱ ጋር ሲስማማ እነርሱ ሁሉም ነገር ቀለለላቸው። በዕለተ ረቡዕ ተማክረው ምክራቸውን አጠናቀቁ። ጌታችን መሰቀል እንዳለበት ወሰኑ። አዎ ይህ የመጀመሪያው ሕማም ነው። ከዚያም በኋላ ደግሞ በዚህ በኋላ በቃም መጋቢት መጋቢት 26 ቀን የጸሎተ ሐሙስ ዕለት ማታ ላይ ወይም ደግሞ ለ27 አጥቢያ ለደቀ መዛሙርቱ የመጨረሻውን እራት መግቦ ምስጢረ ቁርባንን ከመሰረተ በኋላ ሌሊቱን በሙሉ በአይሁድ ጭፍሮችና በሊቃነ ካህናት ሎሌዎች የደረሰበት ስቃይና መንገላታት እጅግ የሚያሳቅቅ ነው። ወገኖቼ የሚያሳቅቅ ነው። ጌታችን የጸሎታ ሐሙስ ዕለት ራት ከመገባቸው በኋላ ምስጢረ ቁርባንን ከመሰረተላቸው በኋላ ሦስት ሰዓት ላይ የአስቆሮቱ ይሁዳ መጥቶ ጌታችንን አቅፎ ስሞ አሳልፎ ሰጠው። አሁ ጌታችን ማታ ከተያዘባት ሰዓት ጀምሮ ሌሊቱን ሙሉ የአይሁድ ሊቃነ ካህናትና የአይሁድ ጭፍሮች ጌታችንን እያንገላቱ ለመናገር እንኳን የሚዘገንን ብዙ ስቃዮችን አሰቃይተውታል። ይህ ሁሉ ስቃይ ለእኔና ለእናንተ ነው ወገኖቼ። አዎ፣ ጭፍሮቹ በይሁዳ መሪነት እርሱን ከያዙ በኋላ እንደታሰረ በመጀመሪያ ወደ ሃና ዘንድ፣ ከዚያም ደግሞ ወደ ሊቀ ካህናት ወደ ቀያፋ ዘንድ ቀጥሎም ደግሞ ወደ ጲላጦስ፣ ከጲላጦስ ደግሞ ወደ ሄሮድስ፣ ከዚያም እንደገና ደግሞ ወደ ጲላጦስ እያመላለሱ እንዲንገላታና እንዲሰቃይ አድርገውታል። መንገላታት ብቻ አይደለም፣ ደግሞ እየተዘባበቱ እየሰደቡት፣ ፊቱን እየመቱት ነበረ። አዎ በዚያውም ላይ እየሰደቡትና የዘበቱበት ፊቱን በጥፊ ራሱን ደግሞ በዱላ ይመቱት እንደነበረ ቅዱሳት መጻሕፍት በሰፊው ያስረዳሉ። የማቴዎስ ወንጌል ምዕራፍ 27 ቁጥር 27 ጀምሮ ስትመለከቱ ትመለከቱ እንደምታገኙት፣ አስተውል እግዚአብሔር። አዎ ጌታችን የሰው ልጆችን የፈጠረበት እጁን መቱት፣ አንገላቱት፣ ወዲያ ወዲ እያደረጉ አሰቃዩት ሌሊቱን ሙሉ ለ27 አጥቢያ በ26 ለሌላ 27 አጥቢያ ሌሊቱን ሙሉ እንዲሁ እየተዘባበቱበት እስቲ ንገረን ማን የመታህ እያሉ ፊቱን እየመቱት? አዎ ራሱን በዱላ እየቀጠቀጡት ተናገር እያሉ እየሰደቡት ያንን መራራ መራቃቸውንም ጭምር እየተፉበት ሌሊቱን ሙሉ በእንዲያለ መልኩ አሰቃዩት። መጋቢት ሃያ ሰባት ቀን ደግሞ በዕለተ ዓርብ ከሦስት ሰዓት እስከ ዘጠኝ ሰዓት የተቀበላቸው መከራዎችም ደግሞ እጅግ በጣም ብዙ ናቸው። ወገኖቼ እኔ ተናግሬ የምጨርሰው አይደለም። እስቲ ሁላችንም ራሳችንን ለጥቂት ደቂቃ በዚያ ቦታ ላይ አስቀምጠን ቆም ብለን እናስብ። ወገኖቼ ቪዲዮን ቆም አድርጋችሁ ራሳችን ጎለጎታ አድርሱ። በዚያ ቦታ ላይ ራሳችን ስትፈልጉ ለሊቱን ሙሉ ስትሰቃዩ እንዳደራችሁ እስቲ አስቡት። ለዚያው ምን አይነት ስቃይ እንደሆነ ራሳችን በዱላ እየተመታችሁ፣ ምራቅ እየተተፋባችሁ፣ በጥፊ እየተመታችሁ፣ እየተሰደባችሁ፣ ከዚህ እዛ፣ ከእዛ እዚህ እየተመላለሳችሁ ሌሊቱን ሙሉ እንደተሰቃያችሁ ራሳችሁን አድርጋችሁ አስቡት ወገኖቼ። በእንዲህ ያለ መልኩ ካደረም በኋላ ጌታችን በዚህ አላበቃም ስቃዩ አዎ፣ የሚያሳቅቅና የሚዘገንን ስቃይን አስቃይቶታል። እኔና እናንተ ስንናገረው ምናልባት ላፋችን ይቀለን ይሆናል። ነገር ግን ስድስት ሺህ ስድስት መቶ ስልሳ ስድስት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በእለተ ዓርብ ጠዋት ላይ ተገርፏል። ስለ እኔና ስለ እናንተ። ይህ ሁሉ ጅራፍ ለእኔና ለእናንተ ነው። ወገኖቼ እኔና እናንተ የምንሰቃየውን ስቃይ እርሱ ብቻውን ተሰቃየ። እኛን ነጻ ለማውጣት ሲል ጌታችን 6666 ጊዜ የተገረፈ አስተውሉት ወገኖቼ ስድስት ጊዜ አይደለም፣ ስድስት መቶ ጊዜ አይደለም፣ ስልሳ ጊዜ አይደለም፣ ስድስት ሺህ ስድስት መቶ ስልሳ ስድስት ጊዜ ነው። እኔና እናንተ እሾህ እንኳን እጣታችንን ሲወጋን እንቅፋት እንኳን መቶን መሬት ላይ ስንወድቅ የሚያመን ሕመም ምን አይነት ሕመም ነው ወገኖቼ፣ እስቲ አስተውሉት። ምናልባት በዚህ ሰዓት እጃችሁ ላይ ቁስል ያለ በሕመም የምትሰቃዩ ሰዎች ልትኖሩ ትችላላችሁ። ያንን ሕመማችሁን ስትመለከቱና ጌታችን ለእኛ ሲል የተቀበለውን መከራ አነጻጽሩት ወገኖቼ። ምን ያህል ከባድ፣ ምን ያህል የሚዘገንን ስቃይ ጌታችን ለእኛ ሲል እንደከፈለ ልታስተውል ያስፈልጋል ወገኖቼ። 6666 ጊዜ ሲገረፍ ታዲያ እኔና እናንተ እንደምናውቁ አይነት ባለ ጅራፍ አይደለም እኔና እናንተ የምናውቁ አይነት ጅራፍ አይደለም ወገኖቼ። እርሱ የተገረፈበት ጅራፍ የሰውነትን ክፍል አንድ ጊዜ ሲያርፍ ቦጫጭቆ ስጋውን በመሬት ላይ የሚጥል እሾሃማ በሆነ ጅራፍ አዎ ብረት ሆኖ፣ እነዚያ ብረቶች ደግሞ አንድ ጊዜ የሰው ሰውነት ላይ ሲያርፉ የዚያን ሰው ሰውነት ቆዳውን ስጋውን በጫጭቆ በሚጥል አይነት ጅራፍ 6666 ጊዜ ሲገረፍ፣ አዎ ስጋው ከላዩ ላይ የተቦጫጭቆ በመሬት ላይ ወደቀ፣ ደሙ እንደውሃ ፈሰሰ። ጥንቶቹ ነጭ ሆነው እስከሚታዩ ድረስ ጌታችን ስለኔና ስለ እናንተ 6666 ጊዜ የተገረፈ ወገኖቼ። ይህም ብቻ አይደለም። ይህን ሁሉ መከራ ሥቃይ፣ ካሰቃዩት በኋላ መስቀሉን አሸክመውት በቀራኔዮ ተራራ ላይ እየወደቀ እየተነሳ ወደዚያ ወሰዱት፣ እያዳፉት ወሰዱት። መስቀሉን ተሸክሞ በቀራኔዮ ተራራ ላይ እየወደቀ እየተነሳ የገዢው የጲላጦስ ወታደሮች እያዳፉት፣ እርሱ የሰማይና የምድር ንጉሥ ሆኖ ሳለ የምድራዊ ንጉሥ ወታደሮች እያዳፉት፣ ርኩስ ምራቃቸውን እየተፉበትና እያፌዙበት ወደ ተራራው እንዲወጣ አደረጉት። ወገኖቼ ያህን ሁሉ መከራ ሥቃይ ከተቀበለ ያህን ሁሉ ግርፋት ከተቀበለ በኋላ የሚገርፉት ሰዎች እንኳን መግረፍ ደክሟቸው ተራ በተራ እየተቀባበሉ ሲገርፉት፣ እርሱ ግን አንድ ብቻውን ሆኖ ያ ሁሉ ዱላ፣ ያ ሁሉ ጅራፍ በላዩ ላይ ካረፈበት በኋላ እንዲህም ሆኖ እርጥብ መስቀል አሸከሙት ወገኖቼ፣ እርጥቡን መስቀል ተሸክሞም በተደላደለ መንገድ ላይ አልነበረም ሲሄድ የነበረው። አዎ ወጣ ገባ በሆነ ባዶ እግሩን እያስኬዱት። አዎ እግሮቹን እንቅፋት እየመቱት፣ እየወደቀ እየተነሳ ያ እርጥብ መስቀል ከላይ ተሸክሞ፣ ዳገት ነበረ፣ ተራራ ነበረ ሲወጣ የነበረ ወገኖቼ፣ እያፌዙበት ለዛውም ስለ እሱ የተጻፈው የነቢያትን ትንቢት ይፈጽም ዘንድ፣ ታዲያ ልብሱን ገፈው ከለሜዳ ለብሰውታል። በልብሱም ላይ ዕጣ ተጣጥለው ተከፋፍለውታል። ወገኖቼ የሾህ አክሊል ጉንጉን በራሱ ላይ በማድረግ የሰማና የምድር ንጉሥ እንዳልሆነ ሁሉ ንጉሥ ሆይ ሰላም ላንተውን እያሉት እያሉ ተሳለቁበታል። ብዙዎችን ሰማዕታት፣ ብዙዎችን ጻድቃንን አክሊል የሚያቀዳጀውን አምላክ እነርሱ ግን የሾህ አክሊል አ የተቀዳጁት ወገኖቼ፣ እስቲ አስተውሉት አንድ ጊዜ እሾህን እንኳን በግንባራችን ላይ እሾህን በራሳችን ላይ ለጥቂት ደቂቃ እንኳን ከተን ብንመለከት ምን ያህል ሕመም እንደሚሰማን አናታችን ላይ የገባ ነገር ከአናታችን እስከ እግራችን ድረስ ምን ያህል ሕመም እንዲሰማን እንደሚያደርግ አስተውል ወገኖቼ። ጌታችንን ግን የእሾህ አክሊል ራሱን እየወጋው፣ አዎ ዝም ብለው ለጌጥ አይደለም ከላይ ያስቀምጡለት። ራሱን እየወጋው ከራሱ ላይ ከጭንቅላቱ ላይ ደም እንደ ውሃ እየፈሰሰ የሾ አክሊልን አቀዳጁት ተሳለቁበት ይህም ብቻ አይደለም ጎኑን በጦር ወጉት እጆቹና እግሮቹን በአምስቱ ቅኗተ መስቀል ቸነከሩት ወገኖቼ አዎ እነዚያ አዳምን የፈጠሩ እጆች በችንካር ተቸነከሩ አዎ እነዚያ በገነት የተመላለሱ እግሮች በችንካር ተቸነከሩ እጆቹና እግሮቹን በአምስቱ ቅኗተ መስቀል ወይም ደግሞ ችንካሮች ቸንክረው ጌታችን መድኃኒታችን ክርስቶስን በመስቀል ላይ ሰቅለውታል። አው እኔ አጠር አድርጌን የተናገርኩት ጌታችን ግን የተቀበለው ከዚህ የከፋ ለመናገር እንኳን የሚዘገንን ስቃይ ነው ወገኖቼ ይህ ሁሉ የሆነ ግን ለእኔና ለእናንተ እንደሆነ ልናውቅ ያስፈልጋል። በመስቀል ላይ ያለ ታዲያ ጌታችን ሰባት አረፍተ ነገሮችን ወይም ደግሞ ሰባት የፍቅር ቃላትን ተናግረዋል። ከነዚህ ደግሞ በጣም የሚያስደንቀው ጠላቶቹ እያሰቃዩት፣ እያንገላቱት፣ እየገደሉት ሳሉ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ሲል የተናገረው ቃል ነው ወገኖቼ አስተውሉ ይህንን ጌታችን ሲናገር እኛም እንድንማር ነው እርሱን አብነት አድርገን እንድናደርገው ነው ዛሬ ግን የትኛው ትውልድ ነው የትኛው ሰው ነው የበደሉትን ሰዎች ይቅር የሚለው እየገደሉት ያሉትን ሰዎች ይቅር የሚለው እየሰደቡት ያሉትን ሰዎች ይቅር የሚለው ስለ እነርሱ የሚጸልየው የትኛው ሰው ነው ዛሬ ጥቂት እንኳን የሚናገርን ሰው የሚናገረን ሰው እንግደለው እንላለን እንጂ ጌታ ሆይ ይቅር በለው የምንል ስንቶቻችንን? ወገኖቼ በፍቅር የምናሸንፈው ስንቶቻችንን? ዛሬ እኮ እናትና ልጅ የተጨካከኑበት ዘመን ነው ዘመናችን እናትና አባት ወይም ደግሞ ልጅና አባት የተኮራረፉበት ልጅ ጨክኖ አባቱን የሚዘጋበት የማያናገርበት፣ አባትም ደግሞ ልጁን ልጅ አይደለም ሂድልኝ የሚልበት የማይነጋገሩበት ዘመን ላይ ከሆነ ያለ ነው። ጌታችን ግን ያን ሁሉ መከራ ሥቃይ የተቀበለው ያ ሁሉ መከራ ደርሶበት ደግሞ ይህንን ቃል የተናገረው እኛ በሕይወት እንድንኖረው ነው ወገኖቼ። አዎ በሕይወት እንድንኖረው ነው። ስለዚህ እኛ ከዘመዶቻችን ጋር ከጓደኞቻችን ጋር ከሌሎችም ጋር ተጣልተን አይደለም በድለውን እኛ በድለናቸው አስቀይመናቸው እንኳን ይቅርታ የማንላቸው ብዙዎች ነን። እነርሱን ይቅርታ ሳንል ደግሞ ቤተ ክርስቲያን ሄደን ከጎናችን ያለውን አባታችንን ይቅር ሳንል፣ ከጎናችን ያለውን ወንድማችንን ይቅር ሳንል ሰማያዊ አምላካችንን ጌታ ሆይ የበደሉንን ይቅር እንደምንል ይቅር በለን ብለን እንማጸናለን። እኛ ሳንል እንዴት ነው ጌታችን ይቅር የሚለን? ወገኖች የቆም ብለን እናስተውል ያስፈልጋል። ጌታችን እየገደሉት፣ እያሰቃዩት፣ ያን ሁሉ መከራ ስቃይ እያደረሱበት ነው አባቶ የሚያደርጉትን አያውቁምና ይቅር በላቸው ሲል የተናገረው ማለት ነው። ይህም ብቻ አይደለም፣ በመጨረሻም ታዲያ ጌታችን እነሆ ሁሉም ነገር ተፈጸመ በማለት ተናገረ። ይህንን ከተናገረ በኋላ ወዲያውኑ ቅድስት ነፍሱን ከቅዱስ ስጋው ለየ። ቅድስት ነፍሱን ከቅዱስ ስጋው በፈቃዱ ለይቶ ሞት የማይገባ አምላክ ለሰው ልጆች ሕይወት ሲል ራሱን አሳልፎ ለሞት ሰጠ። አስተውሉ፣ እግዚአብሔር ሰዎች ክርስቶስ የተሰቀለው መጋቢት 27 ቀን ነው። እዚህ ጋር ግን ልብ ልንል የሚያስፈልገው ነገር አንዳንድ ሰዎች ክርስቶስ የተሰቀለው መጋቢት 27 ቀን ከሆነ እንደገና በሌላ ጊዜ በዓለ ስቅለትን ማክበር ለምን አስፈልግ የሚል ጥያቄ በአይምሯቸው ሊመጣ ይችላል። አዎ፣ እርግጥ ነው ጥንተ ስቅለቱን ማክበር በቃ ነበረ። ሆኖም ግን ክርስቶስ የተሰቀለው በለተ አረብ ስለሆነ ከመቃብር የተነሳው ደግሞ በዕለተ እሁድ ስለሆነ ስቅለት ከዕለተ አርብ፣ ትንሣኤውም ደግሞ ከዕለተ እሁድ፣ እርገት ደግሞ ከዕለተ ሐሙስ እንዳይወጡ፣ ሌሎቹም በዓላትና አጾማት በተወሰነላቸው ቀን እንዲውሉ ማድረግ ይቻል ዘንድ የቀድሞ አባቶቻችን ሊቃውንተ ቤተ ክርስቲያን ሰባት አዋዳትን አዘጋጅተውና ቀምረው ሁሉም ስርዓቱን ጠብቆ ድርጊቱ በተፈጸመበት ቀን እንዲከበር የወሰኑ በመሆኑ ይህን ክብር በዓል እናከብራለን ማለት ነው። አስተውሉ። ስለዚህ ይህንን በሚገባ ልናውቅ ያስፈልጋል። በዚህ መሰረት ታዲያ ጥንተ ስቅለቱ መጋቢት ሃያ ሰባት ቀን በየአመቱ እየታሰበ ይከበራል ማለት ነው። በዓለ ስቅለቱ ደግሞ ከሰሞነ ሕማማቱ ጋር በአመት አንድ ጊዜ በለት አርብ በጾምና በጸሎት እንዲሁም ደግሞ በአክፍሎትና በስግደት እንዲከበር ተደርጓል። ተሰርቷል። ይህ ስራቱም ደግሞ እየተከናወነ ነው ያለው ማለት ነው። አሰውሉ ስለዚህ ይህን ክብር በዓል ስና ክብር ታዲያ ጌታችን ለእኛ የከፈለልን ዋጋ ለእኛ የከፈለልን መከራ ሁላችንም ልናስብ ያስፈልጋል። ጌታችን ስለእኔና ስለእናንተ አስራ ሶስት ህማማተ መስቀልን ተቀብሏል። ወደ ኋላ ታስሯል፣ በገመድ ተስቧል፣ በምድር ላይ ወድቋል፣ ተነስቷል፣ በእግር አይሁድ ተረግጧል፣ ከምሰሶ ጋር ተላትሟል። እንደዚሁ ደግሞ በጥፊ ተመቷል፣ በጅራፍ ተገረፏል፣ ራሱን በዱላ ተመቷል፣ የሾ አክሊል ደፍቷል፣ መስቀል ተሸክሟል፣ በችንካር ተሸንክሯል፣ በመስቀል ላይ ተሰቅሏል መራራ ሐሞትንም ጠጥቷል ማለት ነው። እነዚህንና ስራ ሶስት ህማማተ መስቀል ጌታችን ስለ እኔና ስለ እናንተ ተቀብለዋል። እርሱ የተቀብላቸውን ማማተ መስቀል ደግሞ በዚህ ዕለት ሁላችንም ልናስብ ያስፈልጋል። ወገኖቼ ጌታችንን አምላክ ሆ እንበለው ጌታ ሆይ እንበለው፣ መድኃኒታችን ሆይ እንበለው፣ እግዚአብሔር ሆይ እንበለው። ስለኛ ስድስት ሺህ ስድስት መቶ ስልሳ ስድስት ጊዜ ተገረፍክ፣ ክፎች አይሁድ ምራቃቸውን ተፉብ፣ በዘንግ ራስህን መቱ፣ ዕርቃንን በመስቀል ላይ ሰቀሉ። ኦ ወየው እንበለው ወገኖቼ። እግዚአብሔር የሠራት ቀን ይህቺ ናት፣ ሐሴትን እናድርግ፣ በእርሷም ደስ ይበለን ተብሎ በመዝሙር ላይ እንደተጻፈ በእውነትም ዕለተ ዓርብ የጌታ ስቃይ ቢያስለቀሰንም እንኳን ከስራት የተፈታንበት ዕለት ስለሆነ ይህችናት እግዚአብሔር ስራት ቀን ብለን መድኃኒታችን ኢየሱስ ክርስቶስን ስለማይነገር ስጦታው ልናመሰግነው ልናመልከው ያስፈልጋል። ወገኖቼ ሁሉ ኃጢአት ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ተብሎ በሮሜ ላይ እንደተጻፈው የሰው ልጆች ጽድቅ ርቆን በግዞት ውስጥ ሳለን ከሰማያተ ሰማያት ወርዶ በመስቀል ተሰቅሎ ደሙን አፍሶ የጥልን ግርግዳ ሰብሮ ከኃጢአት ባርነት ነፃ ያወጣን መድኃኔ ዓለም በእውነት ይክበር ይመስገናው። በነፃነት ልንኖር ክርስቶስ ነፃነት አወጣን። እንግዲህ ሰዎቹ ቆሙ፣ እንደገናም በባርነት ቀንበር አትያዙ ይላል ገላትያ አምስት ላይ። ያው የሚያሳዝነው ግን መድኃኔ ዓለም በመስቀል ላይ ስለኛ ሞቶልን ሳለ ግን አሁንም በኃጢአት ቀንበር ሆነን የሞተልን እንፈጣሪያችንን ደግመን ደጋግመን እያሳዝን ነው፣ ደግመን ደጋግመን እየሰቀል ነው ያለ ነው። ዛሬም በዘመናችን ወገኖቼ በዚህ ነው። አንደኛ ዮሐንስ ምዕራፍ ሶስት ላይ እንዲህ የሚል ቃል ትጠቀሰልን፣ ልጆች ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ ይላል አንደኛ ዮሐንስ ላይ። ወገኖቼ ይህንን ቃል ልብ ብላችሁ አስተውሉ። በስራና በእውነት እንጂ በቃልና በአንደበት አንዋደድ ይላል። አዎ ዛሬ በአንደበት ወድሃለሁ ወድሻለሁ ምንባባል ብዙ ነን። አዎ እርሱን ወደዋለሁ ምንባባል ሰዎች አለን፣ በጀርባ ግን ዞር ብለን እንዲሞት እንዲገደል ነገር የምንሸርብ ብዙዎች አለን ዛሬ በዘመናችን። ይህ ደግሞ እግዚአብሔር የማይወደው ስራ ነውና ይህንን ስናደርግ እርሱ ለእኛ የከፈለን ዋጋ ትተን ረስተን ይህንን ስናደርግ ደግመን ደጋግመን እየሰቀል ነው እያሳዘን ነው እንደሆነ ቆም ብለን ልናስተውል ያስፈልጋል። እውነት ጌታችን ለእኛ ሲቀበል ያን ሁሉ መከራ ስቃይ መቀበሉ የሚያሳዝነን ከሆነ ዛሬም እኛ ደግመን ጌታችንን ከመስቀል ከማሳዘን ልንቆጠብ ያስፈልጋል። እርሱ በወደደው እርሱ በፈቀደው መንገድ ብቻ ልንጓዝ ያስፈልጋል። ወገኖቼ ይህን እንድናደርግ ደግሞ እርሱ አምላካችን ይርዳን። ስለዚህ በአጠቃላይ የዛሬዋ ዕለት መጋቢት 27 ቀን ጥንተ ስቅለቱ የሚከበርበት ዕለት ነው ብለናል። ጥንተ ስቅለቱ ለእግዚእነ ኢየሱስ ክርስቶስ ነው ብለናል። በማዕከል ምድር ቀራንዮ ቅዱስ መስቀሎ የተተከለበት ዕለት ነው። የአዳም ተስፋው የተፈጸመበት ዕለት ነው። ፀሐይ ስትጨልም የፀሐይ አምላኪዎች በክርስቶስ ያመኑበት ዕለት ነው። ጨረቃ ደም ስትለብስ የጨረቃ አምላኪዎች ተስፋ የተቋጠርበት በክርስቶስ ያመኑበት ዕለት ነው። ኮከብ ቆጣሪዎች ከዋክብት ሲረግፉ የከዋክብት ፈጣሪያቸው ክርስቶስ መሆኑን አውቀው ለእርሱ የተገ የገዙበት ዕለት ነው። እኛም ደግሞ ከሐሳር ወደ ክብር ከጨለማ ወደሚደነቅ ብርሃን የተሻገርንበት ዕለት ነው። በርሱ ቁስል እኛ የተፈወስንበት ልዩ የድህነት ቀን ነውና ይህንን ቀን ዛሬ አምላካችንን ደስ የሚያሰኝ ነገር እያደረግን ለእናክብር ያስፈልጋል። ወገኖቼ ይህን እድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳል። ስለዚህ የተማራችሁትን ደግሞ ላልተማሩት ወንድሞቻችሁ አስተምሩ። እኛ የተማርነውን አስተምረን ቢሆን ኖሮ ሊታወቅ ነው። አሳውቀን ቢሆን ኖሮ ማንም ሀብተ ውልድና ስመ ክርስትና ስናሰጣ ማኅተብ አንገቱ ላይ ካሰረችበት ቅድስት ቤተክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን ይና እናንተ የተማርነውን ስለማናስተምር፣ ያወቅነውን ስለማናሳውቅ ብዙ ቶቻችን ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደረግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳል። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል መጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫ ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው። እኔ ያልኩት አይደለም። ይህንን ካደረጋችሁ ሁለት ሁለት ከዚህ የሚለቅቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል። በቀጣይ ከዚህ የሚለቅቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫ ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሀሳብ ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝና ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል ሠላሳ ስልሳ መቶ የአማረ ፍሬ ያፍተን። ዛሬ ስሙ ቀዳሾች ነገ ደግሞ የመንግሥቱ ወራሾች ያደርገን ዘንድ እርሱ መልካምና በጎ ፈቃዱ ይሁንልን። በሰባት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር ይቆየን።